በጣም ቦርጫም ነው። ግን አንተ ቦርጫም ሴት ከምትፈልግ ቦርጭህን አጥፍተህ አንተም ሸንቃጣ፣ እሷም ሸንቃጣ ለምን አይሻልግም? የኔ ቦርጭ አይጠፋም፣ እርግማን ነው። ስፖርት ጂም ኢትዮጵያ ውስጥ አትገባ። አይጠፋም እናቴ፣ ሞከርኩት እኮ እንደ ይጠፋል ከባለቤቱ አውቃለሁ እናቴ እኔ አስመጥጣ አንቺ እሱ ነገር ስንት ነው ባይሆንስ ዶላር ሆዴን ሊመጡ ብሎ ሌላ ነገር የሚወስዱትስ ሆድክን እና ትርፍ ስጋ ካለ ይመጡላል ቱርክ በሶስት ሺህ ዶላር እና በ ሶስት ሺህ ዶላር ብቻ ብቻ በሶስት ሺ ዶላር ብቻ። የፈለግከውን የፈለግከውን ቦታን እንደዚህ አቁመው። አሁን እኔ እግሬ ቀጭን ነው እግሬ ቀጭን ነው፣ ከቦርጩ ወስደው ወደ እግሬ። አሁን እኮ የምበላው ምግብ እኮ ወደ እግሬ ስለማይሄድ ነው በጣም እግሬን ያወፍሩልኛል እኮ የቦርጭክን ስጋ ቆርጣ ወስደው እግርክ ላይ ይለጥፉልካል። አረ እባክሽ፣ መጀመሪያ ራቁትን ያቁሙህና በማርከር ሆድክ ላይ። የምር ገብተክ ዩቱብ ላይ ቪዲዮ ማየት ትችላለህ፣ እንዴት ነው ሰርጀሪ የሚደረገው ብለክ። ከዚያ ሆድክ ላይ የቱ ጋር የማትፈልገውን ፓርት ስታሳያቸው በማርከር ይስሉበታል። የሚወገደውን ኤሪያ ያከቡበታል፣ ይሄ የሚቆረጠውን። ከዛ የማትፈልገውን ቦታ ብቻ እዚህ ጋር ሞባይልም ካለብህ እሷንም ዶክተሩ በማርከር ይስልባታል አለ ላይ የሚያስወግዳትን። እዚህ ጋር ምናምን የተንጠለጠለ ስጋ ካለ የምታስቆርጠው ይሳልበታል ይሳልበታል። እዚህ ጋር ምናምን ትርፍ ስጋ የተንጠለጠለ ካለ እሷ ላይ ይሳላል። ከዛ በቃ አደንዘዣክን ትጠቃለህ። ከሁሉም ቦታ ተቆራርጦ ተቆራርጦ የምትፈልገው ቦታ ይለጠፋል። ተሰራለህ እንደ አዲስ ማለት ነው መልሶ ቢወፍር መልሰ እንዳትወፍር ከፈለግ ሌላ ነው። አንጀትክ ነው የሚቆረጠው። አንጀትክን ቆርጠው ያጠቡታል። ከዛ ከሚፈቀድልክ በላይ ከበላ ከአንጀትክ ሁሉም መቆጣጠር ለማይችል ሰው አንጀቱ ተቆርጦ ትንሽ እየደረግና ከዛ በዛ ልክ ነው እንዲህ በላ፣ ይህን ያህል ብቻ ብላ ብሎ ይነግሯል። ከዛ በላይ ራሱ መቆጣጠር ከበላ የተሰፋው አደጋ ከምታረግ ስጋ ምታስቆርጥ ይሻላል ወደ

እኔ ታዲያ ያምሻል፣ ከስምንቱ ከላኩልክ ውስጥ የትኛዋን ወደድካት? ከስምንቱ ቦታ ስምንተኛዋን ስምንተኛዋን የወደድኳት። ስለዚህ ከእሷ በመጀመር ሞክር፣ ና ካልተሳካ ነው ሌላ ወርጫም ሴት የምፈልግ። አዎ፣ አዎ፣ አዎ። በቀያች ተግባብተን ተስማምተን ወደፊት የምንቀጥል ከሆነ እንት እናሳውቅሻለን። ካልተስማማችሁ የውልቅ ያለ ጋረንቲ ያለ ይቀየራል፣ ይመለሳል ስላላገባ ነው እንዲህ የምትቃጠለው እምትጮኸው። ሚስት ስታገባ ደናርጋ ስታቆስለክ ትረጋጋለህ። አንድ ሚሊዮን ብር ምሳጭኝ አንቺ። እኔ ስትታከም የነበረች ሴትዮ ዛሬ ደሬን ማለት ነው፣ ከጣሊያን ነው ሚስቴ ዳርኩት። ዛሬ የእነሱን የሰርግ ቪዲዮ ስፖስት ቀንተ ሀቢባ፣ እኔንም ዳሪ ካላልክ ኮመንት ላይ እኔ ሀቢባ፣ ደ ደሬ የሚባል ልጅ በዲጄ ጊ የተጎዳ ልጅ ነበረ ካስኩትኝ፣ እኔ ጣሊያን ለምትኖር ሶፊያ ለምትባል ልጅ ዳርኩት። አግብታ ልትወስደው ነው

እኔ ምንም አይነት አይዲያ የለኝ። ብቻ ሀገር ሰው እያገባ ከኢትዮጵያ ይውታል፣ አንተ አግብተህ ወደ ኢትዮጵያ ልትመልሳት? አለ ማን ይፈልጋል እንደሱ። ግን አሁን ያልሽኝ ነገር ግን እግዚአብሔር እንኳን ረዳው። እግዚአብሔር ግን ሁሉን ነገር ለበጎ ነው የሚያደርገው። በእውነት አሁን ዲጄ ሊ ዝምብላ ስራ አገናኝተው ቸኮሌት ምናምን ማምረት ውስጥ ምናምን ሸክም ላይ ያስገብተው ቢሆን ይሄ ልጅ ጣሊያን የሚባል ታሪክ የለም። ታሪክ ተጽፏል። በአንዳንድ ወልጋዳ ሰዎች ህይወታችሁ ይስተካከላል። እነዛን ወልጋዳ ሰዎች ወደ ህይወታችሁ ያምጣላችሁ፣ ግን እነዛ ወልጋዳ ሰዎች አወላግዶ እንዳያስቀሩት ጸሎት አድርጉ። እነዚህ አይነት ኦፖርቹኒቲ ወይ ብለው መቄሳለ እና በጣም እዚህ በጣም ደስ ብሎኛል። እያንዳንዱ በህይወታችን የሚፈጠረው ነገር ለመልካም ነው ለበጎ ነው ብቻ ካልን እውነትም ለበጎ ይሆናል። ተክረሁ ሸይ እንፈሁ ሀይሩ ለኩም ይባላል በአረብኛ። መልካም ነገር የምትጠሉት እኛ የደረሰብን መጥፎ ነገር በህይወታችን መልካም ነገር ሊያመጣ ነው። ደሬ ላይ የደረሰበት መጥፎ ነገር ይሄን መልካም ነገር ይዞለት ሊመጣ ነው። አያህ አግብቶ ጣሊያን ሊሄድ ነው። የዱባይ ስራን የቀረበት የተሻለ አገር ጣሊያን ሊሄድ ነው አግብቶ አሁን በቶሎ በቶሎ ትወስዷለች ወይስ ፕሮሰስ ያደርጋሉ? ኧረ ቶሎ ትወስዷለች። ስልሳ ዘጠኝ ዓመቷ ነው እየተባለ ነው። ይቅር እዚህ ጋር ኮሜንት ነው፣ ይሸጣቸው ነው። እድሜ ቁጥር ነው። ዝም በላቸው፣ ጎረኛ በላቸው። ምቀኞች እሱ ስልሳ ዘጠኝ ዓመቷ ነው ብሎ ሲታዋት እነሱ አንስተው ሊያገቧት እና ሊሄዱ ጣሊያን። ዝም በላቸው ምቀኞች። የአበሻን አመላት ታውቅም አንተ ቅድም ማለት ነው። ይኸውልህ የመጀመሪያው ምቀኞች አንቺ ለምን ዘጠና አትሆንም? ለምን ዘጠና አትሆንም እ ያማችኋል እንዴ ዘጠናምትሁን ዘጠናምት ሁን። በዚህ ሰዓት ከተገኘች በርታ ወንድሜ በርታ። አንዱ ማለት ነው ራስ ሰበራ ነው እና አጋብቼው አንድ ምታምር ልጅ ቁንጆ፣ ሰልካካ ሰልካ ምታ ሳጋባው ኮመንት ላይ የምኖር ኧረ ይቅርብሽ መላጣ ነው ምናምን ይሏታል። ሀቡ ኮመንት ላይ ግን ይቅርብሽ መላጣ ነው እያሉ ነው ስትል፣ አትስሚያቸው አንቺ፣ ይቅርብኝ ብለሽ ስትወርጂ እነሱ አስገቢኝ ብለው አንድ ቁጥር ሊጽፉ፣ የሀገር ሰው አልኳት ስላት፣ እውነትሽን ነው አለች። አበሻ ነገር ግን ውጪ ልንገርሽ፣ በጣም ብዙ ወንድና ሴቶች ዋና ሚስቶች የተገናኙበትን ቀን ሲረግሙ አንቺንም አያይዘው ይረግሙ ይሻል። አሁንም ማጨረ ሰባት የለም። እኔ በደንብ መምሬ ፍላጎታቸውን ልንገርክ። እኔ ፍላጎታቸውን በደንብ አይቼ ገባት። እሷ ምን ትፈልጋለች እሱ ምን ይፈልጋል የሚለውን ነገር አይቼ በደንብ ነው። እንደገና ደግሞ እኔ ቤት ተጋብተው ድንገት እንኳን ካልሰመረ ጋረንቲም ዋረንቲም አለ ሌላ ሌላ ባል ሲቀየር። ስለዚህ እየቀያየሩ እንቶ እያደረጉ ላይ እየጣፈቱ ነው። እድሜ እየሄደ ነው። አግባ ልክ ከአሜሪካ ብልግ ከካናዳ እኔ ቤት ያለው ሰው ኢንተርናሽናል ጨኝም ይመስገን በቃ እ ተጠቅሜበታል አይቆጨኝም። ኖ ኖ፣ አይ ለምን እንደ ድሮ አብራችሁ እንደ መስዬ ስራ ጀመረኩ፣ ነው እግዚአብሔር ሆይ ነው እንደ ድሮ አናያቸውን ተጣልተው ነው ወይ ምናምን ሲሉኮ ነው ኮሜንት ላይ። አንተ ያመሻ ኖሮ አታውቅም፣ አበሳስላቸው ነገር አለ እኔ ብቻ ነኝ የቲክቶክን ማህበረሰብ ወሬ ከቁብ አልቆጥረው። እኔ ብቻ ነኝ፣ ሁላችሁም ተጨንቃችሁላቸው ልትሞቱ ነው። እንዲያሉ ትላላችሁ እንደ

አብራችሁ ማየት እንፈልጋለን። አቡዬና እንጂ ነጥለም ማየት አንችልም። በዛ አጋጣሚ ከስራ መልስ ደግሞ የራሷን ቤት መክፈት አለባት። እድሜ ልኳን እኔ ቤት ገዝት ላይ ብቻ ተቀምጣ ትቀር እንዴ? የራሷን እሷ አካውንት ታሳድግ። ኧረ እናንተ ምንሆናችሁ እንደዚህ ሰልፊ ትሆኑት? እንዲ የእሷ ሳ አካውንት አይደግላት? ሁሌ እኔ ቤት ገዝት ላይ ብቻ ተቀምጣ፣ ባለቻት ትንሽ ሰዓት ደግሞ ቤቷን ትክፈት። ቀንቀን ስራት ውላለች፣ ከልልጆች አሏት። ከዛ ቢያንስ ትንሽ ሰዓት ደግሞ ሲኖሯት ቤቷን ትክፈትና ደግሞ ቤቷንም ታሳድግ።